ቡራ ብዙ ጊዜ ምን ይላል መሰላችሁ? ቤተሰቦች፣ እኔ በህይወት ያሉ እምላቸው ሁለት ሴቶች ናቸው። የመጀመሪያው እናቴ፣ ከዛ ቀጥሎ ሀይሚ ይላል። ዛሬ አስመሰከረ፣ ቤተሰብ ዛሬ እንግዲህ እሙሽ ቡራ እንደዚሁም ሀይሚ ቀውጠውታል። ሀይሚ ከሀዋሳ ወንጀለኛ አለባል ባንቺ ክሰሱኝ፣ ባንቺ ስሜ ይጥፋ፣ ያንቺ ካስባለኝ፣ የእሷ ካስባለኝ በሚለው ሙዚቃ ቀውጠዋለች። ምረድምቅ ዝንጥ ብራ ማለት ነው ቤተሰብ እኔ ግን ልክ ሀይሚን ሳይ ምን ተሰማ ይመስላችሁኝ? ምን አለ ቡራም ሄዶ ቢሆን ከሀይሚ ጋር ወይንም ደግሞ ድንገት አሁን የወንድሙ መልስ ምናምን ስለሆነ ነው ያለ ሄደውና ድንገት ሄዶ ሰርፕራይዝ ቢያረጋት እኛ ተመኘሁኝ። ለምን ብትሉ ማለት ነው ያለችበት ቦታ ምናምን በደንብ አየውታት ኩሪ፣ ምናምን ጽድት ያለ ንጹህ፣ እንደገና ደግሞ ይኖር ጸጥ ያለ ለሁለት ጥንዶች ወይንም ለሁለት ካፕሎች የሚሆን አይነት ቦታ ነው እና ሄዶ ቡራ ምናለ ሰርፕራይዝ ቢያረጋት። እሷ ራሱ ዝንጠፍራ ነው በነገራችን ላይ ያው ሁሌም ጸናጭ ናት የቡራ ቀብራራ የቡራ ቅምጥል የቡራ ንግስት የሆነች ሴት ናት። እና ቃለን ሁላችንም አደለ እና ድንገት እንደው ቡራ ብድግ ብሎ የወንድሙ ሰርግ ምናምን ከጨራረሰ በኋላ ብድግ ብሎ ሄዶ ሰርፕራይዝ ቢያደርጋት ብዬ ተመኘሁኝ። በእርግጥ ሀይሚዬ ካራቀን በኋላ ወደ ቡታ ጭራ እንደምትመልስ ምናምን ተናግራለች። እና አሪፍ ጊዜ እዛ ቢያሳልፉ የሚለው የእኔ ምኞትና ሀሳብ ነው። ምናልባት የቡራም ሀሳብ ሊሆን ይችላል ድንገት ቤተሰብ ጋር ምናምን ያለውን ነገር ከጨረሰ በኋላ ሄዶ አብሯ ታሪፍ ጊዜ ያሳልፋል ብዬ ተስፋ አረጋለሁ። እና እንግዲህ ያው ቡራም ታውቃላችሁ፣ ቅልቅል ወይንም መልስ ብቻ በአጠቃላይ ነው ቤታቸው ቪዲዮ ተለቋል። ቡራም ደግሞ ስለ እናቱ ቲክቶክ ላይ አንድ ቪዲዮ ለቋል ማለት ነው። በእርግጥ እናት የዚህ ዓለም የሆነ የደም ስር ነው። ሰው የደም ስሩ ከተበጠሰ እንዴት ነው መኖር አይችልም አይደለም? በእርግጥ እናቶችን አትተው ብዙ የሚኖሩ ሰዎች አሉ፣ ግን መኖር እንዳይመስላችሁ። ቤተሰቦች አላደለ ሁለት ሁለት ቦታ የተከፈለ አይነት ሰው ነው እና እናቱን ያጠቃዋል። ይህን ስሜት እና ብቻ ረጅም እድሜ ይስጥልህ የኔ እናት፣ ከፍቶሽ እንዳላይ የሚል ግጥም አይነት ነው። ቤተሰቦቼ፣ ከፍቶሽ እንዳላይ፣ ምንም ነገር ቢሆን ውጣውረድ ቢሆን አብረን ተያይዘን እናልፈዋለን፣ ሁሌም ደስተኛ ሁኝ፣ ሳቂልኝ የሚል ግጥም ነው። ቲቶክ ላይ ገብታችሁ ማየት ይችላላችሁ። ቡራ ጋር ለቋታል ማለት ነው። ከዛም በላይ ደግሞ እንትኑ ላይ ማለት ነው፣ ቅልቅሉ ላይ አየሁቲም። ቡራን በደንብ አየሁቲ። በእርግጥ ቡራ በጣም ረጅም እንደሆነ ያስተዋልኩት ማለት ነው ቅልቅሉ ላይ የተለቀቀውን ቪዲዮ ሳይ ነው እና ከሁሉም ጎልቶ የሚታየው ቡራ ነው። ግን ቤተሰብ በመሀል በመሀል ሳየው ስልኩን ይጎረጉራል። ሌሎቹ በደንብ እየጨፈሩ ነው ምናምን። ቡራ በደንብ ጨፍሯል። የጨፈረው ከማን ጋር ነው ካላችሁ፣ ከእናቱ ጋር ከእናቱ ጋር አስነካው። ከሙሽዬ ጋር ማለት ነው። ሙሽዬ በእጆቹ ይዞ ሲቀጥል ደግሞ መሀል ላይ አስገብቶ እሱ ልክ እንዴ ነው እንደዚህ እየዞረ ማለት ነው እና እሞሽዬ የራሱ በጣም ስጨፍር ነበረ ከትልልቅ ሰዎች ጋር ከጓደኞቿ ጋር፣ ቡራም ደግሞ ከእናቱ ጋር በደንብ ጨፍሯል። ግን ከሌላ ጓደኞቹ ጋር ምናምን ሳይ ማለት ነው ይሁን ይሁን የጎደለው ስሜት አለ። እንደገና ደግሞ ቁጭ ብሎ ወንድሙ ጎን ምናምን ሳይ ራሱ ቤተሰቦች ስልኩን ይጎራጎራል ስልኩን ይነካካልና ሀይሜ እንደናፈቀችው ሀይሜ ከጎኑ ብትሆን ብዬ ያሰብኩትኝ። ከሰርጉ በላይ የቅልቅሉ ላይ ያለው ድምቀት የሰው ብዛት ቤተሰብ የምሪን ነው የምላችሁ። እውነትም ሙሽዬ ያው የመጀመሪያ ነው እየዳረች ያለችው አይደለን? ለዛም ይመስለኛል የደስታዋ መጠን ወደር የለውም። እናት በነገራችን ላይ ልጆቿን ስድል እንዴት እንደምትደሰት ሁላችንም እናውቃለን። በእርግጥ ደግሞ የመጀመሪያ ሲሆን አስባችሁታል። በደንብ እየሆነ ሁሉንም ጠርታ እንዴት ነው እንዲደሰቱ የማድረግ ዘመድ አዝማዱን የሆነ እንዴት ነው እንዲበሉ እንዲጠጡ ማድረግ አላለን፣ ብቻ ታቁታላችሁ። በተለይ ደግሞ ያው እንደዚህ ከአዲስ አበባ ወጣ ያለ ምናምን ከሆናችሁ ማለት ነው። አዲስ አበባ ላይ ደግሞ የሆቴል ላይ ምናምን ስለሆነ እንደዚህ መጨፈር እንደዚህ ብዙ ነገሮች ማሳለፍ ብዙም እንጂ አላቅም። ብቻ እንደዛ ነው የሚሰማኝ እና ግን ቤተሰቦች ቢሆንም ቡራ ቀውጦታል። የቡራ ወንድም ለሚስቱ ዘፈነላት። ቤተሰብ ዘፈነላት። ሽልማት በሽልማት ነው የተንበሸበሹት። ና ያፍታ ቃላችሁ መሌ ማለት ነው መሌ ለሚስቱ ቆጭ አርኮ ዘፍኖላታል። እንደዚሁም ቀወጡት። በነገራችን ላይ እንዲደስ እንደሚሉ በተለይ ኔ ትኩረት የሳበው ማለት ነው ቡራ መሌ፣ እንደዚሁም ደግሞ ሀብትሽ ሆነው እንደገና ኤፊ ኤፍሬም ማርክ ሆነው ልክ ሙሽዬን መሀል አድርገው ምናምን ሲጨፍሩ ብታዩ እንዴት እንደሚያስደስት የሆነ የቤተሰብ ስብስብ ሀብታቸው፣ አንድነታቸው፣ ፍቅራቸው ምናምን ደስ ይላቸዋል። በዚህ ላይ ደግሞ ሀይሚ ብትኖር አስበጁታ እንዴት ደስ እንደሚል ሙሽዬ ቁጭ ስትል ማለት ነው። ከኋላዋ ማን እንዳለ ልንገራችሁማ፣ ሳምሪና ናኒ ናኒ ከኋላዋ ቁጭ ብለዋል። ሙሽዬ ፊት ለፊት ቁጭ ብላ ምናም ነው ቪዲዮ የለቀቁት ማለት ነው። እንደገና ደግሞ ሲቀጥል ሙሽራዋ ራሱ የመለኛው ሚስት ማለት ነው ከአማቷ ጋር አማቷ ጋር ስጨፍር ስጨፍር ቤተሰቦች ወይኔ እንዴት ደስ እንደሚል ብታዩ። ሙሽዬም ትንሽ ደከም ያላት ይመስለኛል፣ ያው ከስራው አንጻር መሰለኝ። ሌሎቹ ግን ቤተሰቦች እንዴት ደስ እንደሚል ምናምን ሲያደምቁት ምናምን ጭፈራውን። ኤፍሬምማ ተውት ጨርቁን ጥሏል። ኤፊ ያለም ወንድሙ ማለት ነው። ቤተሰቦች እና እና በቂ የሆነ ተመስጬ ነበረ ሳዩ የነበረው ለማን ነው? ሀይ ሚዬ ብትኖር ምኞቴ ነበር የምር። እኔ ከመጀመሪያውም ሁሉም አንድ ላይ ሲሰበሰቡ አስባጅታ እንዲደስ እንደሚል ሲቀጥል ደግሞ ቡራ የሆነ የጎደለው ነገር እንዳለ ነበር ስሜቱ ሲያስተጋባብኝ፣ የነበረው ለምን የሆነ ቦታ ቆም ብሎ ያል። ከዛ ደግሞ ትንሽ ቆየት ብሎ እናቱ ጋር ሄዶ ከእናቱ ጋር ይጨፍራል። እናቱ እንድትደሰት የማያደርገው ጥረት የለም። እንደገና ደግሞ ብቻ ብዙ ነገሮችን እያየው ነበር። ቪዲዮን ስታዩ እናንተም ስሜቱ ይጋባባቸዋል። እና ቡራ አይዞህ፣ ንግስትህ ትመጣለች። ከዚህ በፊት በጣም ደጋግሞ ይላል፣ እኔ በጣም የማከብራቸው በህይወቴ ቦታ ያላቸው ሰዎች ሁለት ናቸው። ማለት ቦታ ስላችሁ ቅድሚያ የሚሰጣቸው ማለት ነው። የመጀመሪያው እናቱ ቀጥሎ ሀይሚዬ እንደሆነች ነው ብዙ ጊዜ የሚናገረውና ዛሬ አስመሰከረ። የምር እንደዚህ እያየሁት ነበር። ሰርጉን አይታችሁታል፣ እንዴት እንዳደመቁት እንዴት እንደጨፈረ ሀይሚ ራሱ ምናምን ከጎን ሆና ስታጨፈጭብ ስታሸበሽ ምናምን አይታችሁታል። በፈገግታ ፈገግታ ተሞልቶ ነበረ ሰርጉ ያለቀውና የቅልቅሉ ያው የድካም ይመስለኛል፣ አላቅም ደክሞትም ሊሆን ይችላል። ሀይሚም ትንሽ ስለሌለችም ደብሮትም ሊሆን ይችላል። ታውቃላችሁ አንድ ላይ ሁልጊዜ ያስባችሁታል። ሀይሚና ቡራ ከአንድ አመት በላይ ሆናቸው፣ አንድ አመታቸውን አከበሩ ምናምን ከአንድ አመት በላይ ሆኗቸው ሁለተኛ ዓመታቸውን ይዘዋልና አንድ ቀን እንኳን ተለያይተው አያውቁም። ዱባይ የሄደ ጊዜ ብቻ ነው ቡራ ተለያይተው ያቁ። ቀን በቀን በቀን ይገናኛሉ፣ ማናምን ማታ ቴክስት ይደራረጋሉ። ማለት የተለማመደ ሰው እንዲህ ነው። ለሁለት ቀን የሚሁን ለሶስት ቀን ለአንድ ቀን ራሱ ሲራራቅ ይናፍቃል ከምታስቡት በላይ። ሲቀጥል ደግሞ ዛሬ ያው ሀይሚ የሄደችበት ቀን የእነሱም የደስታ ቀን ነው፣ የእነ ቡራ የደስታ ቀን ነው። ቤታቸው ጸድት አድርገው መዓት ሰው ጠርተው የተደገሰበት የሚደሰቱበት ቀን ነው እና እሱም እሱም ስለሆነ ሜቢ ሀይሜ ናፍቃው ከጎኑም ስለሄደሽ ናፍቃውም ሊሆን ይችላል። ሀብትሽና ቡራ ተመሳሳይ ማች የሆነ ልብስ የለበሱት ቤተሰቦቼ፣ ብቻ ደስ የሚል ድባብ ነበረው። በቃ እንዴት ብዬ ልንገራችሁ? በጣም ደስ የሚል ቤተሰቦቼ፣ ሁላችሁም ያላገባችሁ በሀገራችሁ ገብታችሁ ከቤተሰብ ጋር እንደዚ ደስ ብሏችሁ እንድታገቡ እንድትወልዱ እንድትከብሩ እኔ መልካም ምኞቴ ነው። ቀጣይ ደግሞ የሀብትሽና የቡራ የሀይሚ የናኒ እንደዚህ እንዲቀወጥ እኛም እንድናይ ማየት ብቻ አይደለም ከቻለን እነሱ ጋር ሄደን አብረን እንድንቀውጠው ፈጣሪ ይርዳን ኦፍኮርስ ይጠሩናል የሶሻል ሚዲያ ሰዎች ናቸው ባይጠሩ ራሱ ሄዳለሁ ጠይቅ ሄዳለሁ ኢትዮጵያ ውስጥ የዛን ሰዓት ኢትዮጵያ ከሆኑ ማለት ነው እኔ ጠይቅ ሄዳለሁ ሲቀጥል ደግሞ በቃ ኢንስታግራም ላይ ገባ ብዬ መጻፍ ነው የት ነው ሰፈራችሁ ምናምን እኔ ስኩታጅታ ከሄዱ ሰፈሩ አጠፋኝም እና ቤተሰቦች እየምር ደስ ብሎኛ ዛሬ አይዬም እንግዲህ ያንጎራጎረች ነው የእኔ እናት ግን ብቻዋን ነው፣ ከኋላ ማንም ሰው የለምና ቡራ አብሯት ቢሆን ብዬ ተበኘሁትም። ለዛ ነው ቦታውም። ሲቀጥል በጣም ያምራል ቤተሰቦቼ ቡራም ደግሞ ሀይሚዬ፣ ያው ዋ ከሌላ ሰው ጋር ምናምን እንዳትል ራስን ጠብቅ እንዳልሽው ሁሉ ቪዲዮ ማየት ትችያለሽ። ከእናቱ ጎን ጎን ሲል ብቻ ነው ያየሁትኝ። ከዛ ሲቀጥል ወንድሞቹ ጋር ቁጭ ብሎ ስልኮቹን ሲጎረጉር ምናምን ያየሁትኝ እንጂ ከእናቱ ጎንና ከወንድሙ ጎን ውልፊት አላለም። ይው ሀይሚዬ፣ ምስክር ነው። ቪዲዮ ማየት ትችያለሽ። ስትፈትኙ ምናምን ነበር አይደል? አይዞን በሚለው ቤተሰብ